ሰላም ጤና ይስጥልኝ። እንዴት ናችሁ የአደይ ኢትዮፕ ተከታታዮች? እኔ ሰላማዊት ሳኔ የጤና ላይ ስለ ልቦና ባለሙያ ብዙ ጊዜ በተለያዩ ርዕሰ ጉዳዮች ላይ እንገናኛለን። ዛሬም ደግሞ ከስለ ልቦና ጋር በተያያዘ ራስ የሚያለፍኩበት የህይወት መንገድ ስለሆነ እሱን ለመሼር አላደርጋችሁም ብዬ አንስቻለው፣ እና ስለ አዲስ እናትነት ነው። ወደ አዲስ እናትነት የመጣችሁ የመጀመሪያ ልጃችሁን ለወለዳችሁ እናቶች እኔም ያለፍኩበት የህይወት ጊዜ ወይ ደግሞ ደስ የሚለ ደግሞ ግራ መጋባት ያለበት የህይወት ጉዞ ስለሆነ አሁን አልፌ ደግሞ ወደኋላ ሳየው ይሄን ባቅ ኖሮ ይሄ ቢሆን ኖሮ ብዬ ያልኩት ነገር ስላለ በተለያዩ ቪዲዮዎችም ሰርቸዋለው። ስለ ከሱ ጋር በተያያዘ ድባቴ ወይም ደግሞ ዲፕሬሽን ፖስት ፓርተም ዲፕሬሽን የሚባለው ከእሱ ጋር እያይዤ የተለያየ ቪዲዮ ሰርቻለሁ። ግን እናቶች ስንሆን የመጀመሪያ ልጅ ስንወልድ በጣም ብዙ ግራ መጋባቶች አሉና እኔ በነበርኩበት ጊዜ የስነ ልቦና ባለሙያም ሆኜ ከጤናም ባክግራውንድ ኖሮኝ ምንም እንደማላቅ ነው ሁሉ ነገር የሆነብኝ። እና እንኳን እውቀቱ ኖሯችሁ አይደለም እውቀቱም ሳይኖሯችሁ ደግሞ የባሰ ነው የሚሆነው። ምክንያቱም እኔ ራሴ ራሱ እዛ ህይወት ውስጥ እዛ ማንነት ውስጥ አውቄ ምንም አይነት ነገር በቃ ለራሴ የምሰጠው ነገር አልነበረኝም። መጀመሪያ ግራ መጋባት ነው፣ በቃ አዲስ እናት ነው፣ ፔኑም አለ። ከዛ ደግሞ ደስተኛ የሆንኩም አይመስለኝም። ልጆ ልጅ አለው ልጅ አለኝ፣ ግን ከዛ ለምንድነው በልጅ ደስተኛ ያልሆንኩት የሚለው ስሜት ደግሞ በጣም አስጨንቆኝ ነበረ። ልጁ ያን ያህል የምወደው አይመስለኝም ነበረ። በዛ ላይ ደግሞ እኔ ትንሹን ረጅሙን አራስ ሆኜ ህመም አጋጥቦኝ ነበር፣ በጣም ከባድ ህመም እና እግዚአብሔር ይመስገን ዛሬ ላይ ደርሼ በጤና ሆኜ እግዚአብሔር በህይወት አትርፎኝ ትልቅ ማንነት ነው የገነባልኝ እና ህመምም ደግሞ የሚያጋጥማቸው ብዙ ሰዎች አራስ ላይ ሆነው በጣም ትልቅ፣ በሞትና በህይወት ሆኜ አለፍኩ ብል ይቀለኛል እንደሱ ብል ስለዚህ ያም ሌላ ተሞክሮ ነው እና በጣም ድብርት ያመጣል። ብዙ ጊዜ ደግሞ ሁሉም ሰው ላይ ሳይሆን ድባቴ ይመጣል። ይሄ ጭንቀት፣ ፍርሃት፣ ብቻ መሆን መፍራት፣ ሰው ሁላ የሚሞቱ አይነት ስሜት የሚመስል አንድ ጓደኛ እንደውም አለችኝ። በቃ ባሌም ሞቶ የሚያደርግ እህቶቼ፣ ሁሉም ሰው ሞቶ የሚያደርግ ነው የሚመስለኝ ያለችኝ እና እንዲህ አይነት በቃ በህይወታችን በቃ ኤክስፔሪንስ እናደርገዋለን ብለን የማናስባቸውን ስሜቶች አይነት ይሰማናል። እና ያንን ስሜት አዲስ እናቶች እንዴት ነው የምታዩት? እንደገና ደግሞ የወለድን ሰሞኑን ብዙ ሰዎች አብረውን ስለሚኖሩ እድለኛ ከሆንን አብረውን የሚያርሰን ሰው እናት ካለን እህቶች ካለን ይኖራል። አንዳንዶቻችን ግን በጣም ብዙ ጊዜ የአራስነት ጊዜን ብቻችንን የሚያሳልፉ እናቶች አሉ። እና ያ በጣም ከባድ ጊዜ እንደሚሆን አስባለሁ። ሌላ ደግሞ ፓርትነራችን ወይ ደግሞ የትዳር አጋራችን የሚያግዘን ካልሆነ የሚያበረታታን ካልሆነ ስሜታችንን የሚረዳ ካልሆነ ደግሞ ክብደቱ ደግሞ እጥፍ ነው የሚሆነው። እና ስለዚህ አዲስ እናት የሆናችሁ ልጆቻን ልጃችሁን የወደዳችሁ ያህል ባይሰማችሁ፣ ብቸኝነት ስሜት ቢሰማችሁ፣ የሚያስፈራ ፍርሃት በቃ የሚውል ነገር ቢሰማችሁ እናንተ ብቻ አይደላችሁም። ሁሉም ሰው ይሄንን መንገድ የሚያልፍበት መንገድ ነው እና መጀመሪያ የሚያስፈልገው መረጋጋት ነው ካልምለስ ነው። እኔ ብቻ ነኝ ወይ፣ ራስን ብሌም ማድረግ ወይ ደግሞ ራስ ላይ ጥሩ እናት አይደለሁም፣ ደግሞ አሁን መሆን እናት መሆን የለብኝም፣ በቃ ድንገት የወሰኩት ውሳኔ ነው ምናምን የምትሉትን ነገር ትውት አርጋችሁ በእርጋታ ራሳችን በመረጋጋት ይህንን ጊዜ ብናልፈው ብዬ አስባለሁ። ሌላው ደግሞ ሁላችንም ያለን በእምነታችን ጸሎት በማድረግ የጸሎት መጽሐፍ፣ የጸሎት መዝሙሮች በማንበብ በመጸለይ ይህንን ጊዜ ማለፍ ይቻላል እና በተለይ አሁን አሁን በጣም ጭንቀቱ በዝቷል። ይሄ ከወሊድ ጋር ተያይዞ የሚመጣ ጭንቀት ለብዙ መጥፎ ነገሮች ይዳረጋሉ። ራሳቸውን የሚጠፉ እናቶች አሉ። ብዙ ነገር አለ እና ይህንን እንደ በአራስና ጊዜ ውስጥ አብራችሁ አራሶችን አብራችሁ የምታርሱ እናቶች፣ ባሎች፣ ወንድሞች፣ እህቶች ማንም ሰው ከቤትም ያለ ረዳት ቢሆን በሚስበሳጩ ዝም ብለው ሊያለቅሱ ይችላሉ። ከመሬት ተነስተው እናንተ ምንም በማታውቁት ጉዳይ ከመሬት ተነስተው ሊጮሁ ይችላሉ። ተነስተው መታጠብ ሊያስጠላቸው ይችላል። ልጆቻቸውን አናቅፍም ሁላ ሊሉ ይችላሉ። ልጆቻቸውን ሁላ ሊጠሉ ይችላሉ። እና ይህንን በሚያሳዩበት ጊዜ የተለዩ አርጋችሁ ባታዩዋቸው እንደዚህ አይነት ብስጭቶች በሚመጡ ጊዜ ቀረብ ብላችሁ ምን እንደሆኑ በምትችሉት በፍቅር በእንክብካቤ የሚያልፍ ደግሞ እናቶች የሆናችሁ ደግሞ ያለፋችሁበትን ኤክስፕሪያንስ በመንገር አራሶችን ብትንከባከቧቸው ብዬ አስባለሁ። እና የመጀመሪያ ልጅ እናት የሆንሽ ጭንቀትም፣ እንደገና ድብርትም፣ ብዙ ጊዜ ደግሞ ልጅ እያያዝን ደግሞ ስንመጣ ከሶስት ወር አራት ወር እየሆነ ደግሞ ሲሄድ ያኛው ስሜት እየቀነሰ ሄድ እና ሌላ ደግሞ ቤታ እኛ ብቻ ወልደን የተቀመጥን አይነት ስራ ፈት የሆንን ጓደኞቻችን ሌላ ቦታ በቃ እየዘነጡ እየበሉ እየጠጡ ፈን እያደረጉ እንደሚኖሩ አይነት የሚመጣ ስሜት አለ። እና እናትነት ከመቼውም በቃ በላይ አሁን ላይ ሆኜ የሁለት ልጆች እናት ሆኛለሁ። ረጅም ጊዜ ሆኖኛል፣ ሰባት ስምንት ዓመቱ ሆ ሰባት ዓመት ኦልሞስት እየሆነኝ ነው። እና ልጆችን ሳሳድግ አሁን ነው በጣም ግሬትፉል መሆን ያየሁት። እና መጀመሪያ ልጅ ስትወልዱ አይመስላችሁም? ትምህርታችሁ የቆመ ስራችሁ፣ የቆመ ጓደኞቻችሁ ጥሩ ቦታ ሆነው እናንተ የተለየ በቃ ራሳችሁን የጣላችሁ የሚመስላችሁ ስሜት ይሄ በጣም ሁላችንም ያለፍንበት ነው በዓለም ላይ ግን፣ እኔ እርግጠኛ ነኝ አሁን ላይ ሆኜ ቆሜ ማንም እናት ብትጠየቅ በጣም ከባዱን ስራ ነው የምንሰራው፣ ግን በጣም ደስ የሚል ማንም ሰው በቃ በህይወቱ እንደ እድል ተሰቶት ቢያገኘው ብዬ የምመኘውን የህይወት መንገድ ነው እና ማንም ሰው ይህንን ህይወት ፕሮሰሱን ፕሮሰሱን በደስ በሚል ሳይለንት በሆነ ቀስ ብለን አምነን ምንድን ነው ሂደቱን አምነን ተቀብለን ስንሄድ እኛ ከልጆቻችን የምንማረው እጅግ በጣም ብዙ ነገር አለ እና እነዛ ትንንሽ ሆነው አይተናቸው ከዛ እያደጉ እያደጉ ሲሄድ እኔ እነሱን አሳደግኩ ብዬ ሙሉ በሙሉ አላወራም። እነሱ እኔን እንዳሳደጉኝ ነው ማስበው ምክንያቱም በዚህ ፕሮሰስ ውስጥ በጣም ትዕግስተኛ ያለንኩባቸውን ነገሮች ትቻቸው በጣም ትዕግስተኛ እንደሆን በጣም የተረጋጋ በቃ ዝም ያለ ሕይወት እንድኖር አድርገውኛል። እና ይሄንን ሕይወት መጀመሪያ ስንመጣ የመጀመሪያ ልጅ ስንወልድ አናስበውም፣ ይሄንን። ስለዚህ እንደዚህ አይነት ተሞክሮ ያላቸውን ሰዎች በማዳመጥ የተሰጠንን የሚበልጠውን ደግሞ በቃ ለምስጋና ራሱ የሚያንስ ምስጋና ራሱ ያንስበታል የሚባለው ማንነት ደግሞ ተሰጥቶን በክብር በእርጋታ በማንነት ብናልፈው ብዬ አስባለሁ። እና በቃ ልናስተካክላቸው እነሱን ኮሬክት ለማድረግ ነው እኛ ልጆችን አሳድጉ ስንባል፣ በቃ የሚስተካከሉ በእኛ ስር የሆኑ አድርገን ነው የምናስባቸው። በጣም የሚገርመው መንገድ ግን እነሱ ናቸው እኛ የሚያስተካክሉት። ለምን በህይወታችን መጡ? ለምን እነሱ ተሰጡን? የሚለው ነገር ሁሉም ነገር መልስ የምናገኘው ስሩ፣ ፕሮሰስ ፕሮሰሱን አስበን ተቀብለን ወደን እናትነትን ወዶ ተቀብሎ ልጇን ለማሳደግ ከአስር ዓመት በላይ ቤታቸው የተቀመጡ አሉ። አስራ ምናምን ዓመት አሁንም ስራ ማይሰሩ ጭራሽ ሆምስቴማም ውጭ ሀገር እንደውም ምንድናችሁ ሲባል ልክ እንደ አንድ ስራ እኔ ሆምስቴማም ነኝ ብለው ይናገራል። እኛ ሀገር ነው በቃ ልጅ ወለድሽ፣ ቁጭ ብለሽ ቀረሽ፣ ትምህርትሽን ተውሽ ምናምን እየተባለ በጣም ብዙ ንግግሮች የሚነገረው እና ይሄ ግን በጣም በቃ በአጉል ልማድ የተለመደ ነው። እኔ በሕይወት ካገኘኋቸው ስኬቶች ሁሉ የልጅ ቤት ቁጭዬ የልጅ አሳዳጊ መሆኔ። ከዛ ደግሞ በቃ ልጆቻችሁ ሲያድጉ ደግሞ ተመልሳችሁ የድሮ ማንነታችሁ መሆን ትችላላችሁ። ይኸው እኔ ስለ ሳይኮሎጂ ማውራት ይፈልጋለሁ። ስለ ንቦላ መናገር ይችላል ማውራት ይፈልጋል ልጆችን ማስተማር ወላጆችን ማስተማር አስተማሪዎችን፣ የራሴ ኦፊስ እንዲኖረኝ ክላይንቶች አሉኝ። አሁን የምፈልገው ላይ ተመልሼ ልጆች ካደጉ በኋላ ተመልሼ መጥቻለሁ እና እዛ ላይ ስትሆኑ አዲስ እናቶች ስትሆኑ፣ ግን ሁሉ ነገር ህይወታችሁ እንደቆመ፣ ትምህርታችሁ እንደቆመ ነገ እንደበቃ። ኧረ በቃ አሁንማ ወለድሽ የሚባለው ምንም አይሰራም። ትልቁ የሚሰራው እኛ ለራሳችን የምንሰጠው ማንነት ማድረግ እንደምንችል ካመንን፣ ልጆቻችን ደግሞ ሁሌ ይዘናቸው አንዞርም። ይሄ የሚታወቅ ነገር ነው። ሲታዘል የነበረ ልጅ በእግሩ መሄድ ይጀምራል። በእግሩ መሄድ የጀመረ ልጅ ነገ ደግሞ ራሱን ችሎ ልጅ አራት አምስት ዓመት ሲሆኑ አይፈልጋችሁም፣ በቃ እናንተን፣ በቃ በራሱ ሁሉን ነገር ማድረግ ይጀምራል። እና ለሁሉም ነገር ጊዜ አለው በቃ ለሁሉም ነገር ስለዚህ ፕሮሰሱን አምነን ተቀብለን በእርጋታ ስሙዝ በሆነ ወይ በትዕግስት በጽናት አብረን እንደውም እንደ ህፃን ነው። ምንሆ ነው እኔ አሁን ብዙ ትልቅነቴን ትቼ እንደ ልጅ መጫወት እነሱ አብረው ሲጫወቱ እንደነሱ መሆን፣ እኛ እነሱን እንድንጠብቃቸው ነው እንጂ የተሰጠን እነሱን አስተካክለን እነሱን በተፈጥሮ እግዚአብሔር በሰጣቸው ማንነት በሚሄዱትን ፕሮሰስ እነሱን እኛ መንገድ ውስጥ ለመክተት አለመሞከር ነው። ልጆችን ከነሱ ጋር ግን እንደ ጠባቂ ፕሮሰስ የሚያደርጉትን ህይወት የእጅ አስተዳደጋቸው ሰውነታቸው፣ ሲያድግ ስናጥባቸው፣ ሁሉ ነገራቸውን ኢንጆይ እያደረግ ነው አብረናቸው ብንሄድ እኛም ጥሩ የሆነ ሰላማዊ የሆነ የእናትነት ጊዜ ይኖረናል። ከዛ በጣም የምንናፍቀው ከሆነ ጊዜ በኋላ ዞር ስንል ለቅጽበት ልጆቻችን አድገ ተመልሰው ራሱ ጓደኛ እንዲሆኑን ራሱ ስንፈልግ በቃ የማናገኘው የሚያልፍ የህይወት ፕሮሰስ ነውና። አዲስ እናቶች ድባቴ ቢሰማችሁ፣ ኋላ ቀር እንደሆናችሁ ቢሰማችሁ፣ ትምህርታችሁን ያቆማችሁ፣ ብትበሳጩ፣ ብታዝኑ፣ ብታለቅሱ ይሄ አንዱ የመጀመሪያ የእናትነት ስሜት ነው እና አብሯችሁ ያሏችሁም ደግሞ ፎከስ አድርገው ፓርትናችሁን። ባሎች፣ የዛሬ ባሎች እንደው በጣም ጎበዞች ናቸው። ትሪክ ያደርጋሉ ፓርትነራቸውን። ስለዚህ ያን እንደ ሞደል ያላገኘ ሰው ደግሞ እራሱ ላይ ደግሞ መስራት ይችላል። ከእግዚአብሔር ጋር ከሚያምኖት ጋር ማንም ሰው በእምነቱ ጠንክሮ በርትቶ የእናትነትን ጊዜ ኢንጆይ እያደረግ ነው ፕሮሰሱን አምን ብናልፍ ብዬ ይችን ቲፕስ መስጠት ፈልጋለሁ። አመሰግናለሁ ስላዳመጣችኝ። መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ አድርጉ።